ሰው ስናፕ ሳረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ውጥነት ነው? በስናፕቻት ፍቅር የተለቀፈች መቅደስ የምትባል እጮኛ አለችኝ። በእርግጥ ልክፍት እሷን ብቻ ሳይሆን አብዛኛውን ንስቶችን የሚያጠቃ ነው። እያንዳንዷ እንቅስቃሴዋን ተግታ ስናፕ ታድርጋለች። ስትተኛ፣ ስትነሳ፣ ስትጸልይ፣ ገሏን ስትታጠብ፣ ቤት ስታጸዳ፣ እቃ ስታጠብ፣ ስፖርት ስትሰራ፣ በአጠቃላይ እያንዳንዷ ድርጊቷን ስናፕ ቻት ላይ ካልዘገበች ያማታል። የተጨቃጨቅን ሳይቅር በመሃል ጭቅጭቁን አቋርጣ ስናፕ ታድርግና ወደ ጭቅጭቁ ትመለሳለች። መንገድ ላይ በሰላም እየሄድን ድንገት ወይኔ ፀሐዩ ስታምር አንድ ስናፕ ላድርጋት ብላ ስልኳን ታወጣለች። እንደው ላንቺ ሲባል ምን አለ ፀሐይ መግባትና መውጣት ብታቆም። በእያት በቆመችበት እቻ ትሄዳለሁ። የሆነ ጊዜ ላይ ታመመችና ከቁርስና ከራት በኋላ የምትውጠው ኪኒን ታዘዘላት። አንድ ፍሬ ኪኒን ፈርቅቄ ከዋጋ እየሰጧት በኢንኪ ኪኒን ሽኗጪ አልፏት እቋ አንዴ ስልኬ ዘግቷል፣ መብራት ይምጣና ስልኬ ከከፈተ በኋላ እውጣለሁ። ብላ የሰጧትን ኪኒን ጠረጴዛ ላይ አስቀምጠችው። እንዴ ኪኒን መዋጥና ስልክ ደግሞ ምን አገናኘው? እና ስናፕ ሳላረግ ዝም ብዬ ልውጥልህ ነው ደፋር። እና መብራት ካልመጣ ኪኒኑ ልትተው ነው? አንቺ እኮ በዚያ ያዝሽ የሽንት ቤት ቁጭ ብለሽ ስትጸዳጅ ብቻ ነው ስናፕ ማድረግ ይቀረሽ። እረ እሱንም ባለፈው ሳምንት አድርጌ ያለው ካፕሽኑ ላይ እንደውም እስቢ ባዝሩም ታይም ብዬ ነው የጻፍኩት አለችኝ። ዚዮ ማርነ ክርስቶስ ብዬ በሁለት እጆቼ ጭንቅላቴን ያዝኩ። ወይኔ ስልኬ ባይዘጋ ኖሮ እንዲሁ ጭንቅላትን እንዲያስቅ ስናፕ ባረግ ደስ ይለኝ ነበር። ሽ ብላ ተበሳጨች። በቃ አንቺ በእያንዳንዱ እንቅስቃሴ ለስናፕሽ ግብዓት የሚሆን ነገር ነው አደል የምትፈልጊው? እንደውም እንደሁም ካሁን በኋላ ወይኔን ወይ ስናፕሽ ምረጪ። እንኳን ካንተ አይደለም ከራሴን በላይ ስናፕን ነው የምመርጠው። አይገርምህም? አንዳንዴ እንደው ስናፕ የሚባል ፓርቲ በኖረና ምርጫ ጣቢያ በሌሊት ጋቢ ለብሼ ሂጄ በመረትኩት ብዬ እመኛለሁ። ፍ ስናፕ ዬ ቤቢ አለችኝ። የመመለስላት መልስ ጠፍቶኝ በትዝብት ራሴ ነቅንቄ ዝም አልኳት። እኔ ምል ግን ለምንድን ነው አንተስ ስናፕ የማትጠቀመው? የሴት ብቻ እኮ አይደለም፣ ብዙ ወንዶችም ይጠቀሙታል። ምን ነው የእናጤ ምኒሊክ የናሉላ አባ ነጋ የነባልቻ ሳፎ የልጅ ልጅ ደመ መራራ ኢትዮጵያ ወንድ እኮ ነኝ። እንዴት ብታስቢኝ ነው ማለት ማለትም? እንኳን እኔ ስናፕ ልጠቀም አይደለም፣ የሚጠቀም ወንድ ራሱ ሳይ ቴስቴስትሮኑ ከውስጡ ሙጥጥ ብሎ ያለቀ በየወሩ የሴት ወግ የሚያይ ንስት ነው የሚመስለኝ። አስበሽዋል? የአሳ ፊልተር ፊቴ ላይ አድርጌ አናቴ ላይ ቢራቢሮዎች እያንዣበቡ ሰልፊ ስነሳ ስማ፣ አምቡሎ መንፈስ ቅዱስ ውይ አንተ ደግሞ አጉል ወጋ አጥባቂ የምትለው ነገር አለ። በል ለማንኛውም መብራት ሲመጣ ንገርኝ። ስናፕ አረጋውና ኪኔኔ እንወጣለሁ ብላ ተነስታ ሄደች። የሆነ ቀን የተጠናወታት የስናፕ መንፈስ በጸበል ከወጣላት ብዬ የጸበል እንዲረጯት በጠዋት የንስሐ አባቴን ቤት እጃቸው መጣው። ማነው ክርስትና ስምሽ አሏት። የተቅለሰለሰች ወለተ ማርያም በጆግ ያለውን ጠበል መዳፋቸው ላይ ቀነሱና ሊረጯት ሲሉ አንድ፣ ቆይ አባ አለቻቸው። ምን ነው? ስልኳን ከተራሷ ስራ ወጣችና ፊታቸው ላይ ደቀና፣ አንዴ ይህንን ቅጽበት ስናፕ ላድርገው አባ። ግራ ገብቷቸው ወደ እኔ ዞሩ። በቁምኩበት ተሸማቅቂ ያፊነስኩና አንገቴን ደፋው። ሬስቶራንት ምሳልን በላ ቁጭ ብለናል። በጣም እርቦኛል። ምግቡ እስኪመጣ በጉጉት የተጠባበቅኩ ነው። በመጨረሻ ምግቡ መጣ። ሸሚዜን ወደ ላይ ሰበሰብሁና እጄን ትሪው ላይ ልሰደው ስል እስኪ ተረጋጋም ብላ ገሰጸችኝ። ምግቡ ሳልባርክ ልበላ ስለነበር እሷ ልትባርከው መሰለኝና እሺ ቶሎ ባርኪውና እንብላ ርቦኛል አልኋት። ስልኳን ከቦርሳዋ ውስጥ መዥረጣ ወጣችና ሰው ስናፕ ሳረግ እንዴት ምግብ ይጀምራል? ምን አይነት ጋጠ ወጥነት ነው? ብላ ምግቡን ከተለያየ አቅጣጫ መቅረጽ ጀመረች። እሷ ስናፕ አርጋ እስክትጨርስ እኔም በተቀመጥኩበት ለትንሽ ደቂቃ ናፓርግ የተነሳው ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮ አጠጋልኩና ነግሬሻለሁ እዚህ ስናፕ አደርጋለሁ ብለሽ እንዳታዋርጅኝ። ምነው አንተ ይህን ያን ነውረኛ አደረገኝ እንዴ? አገናዝባለሁ እኮ። ጎሽ የተባረኪ፣ ጥሩ ለውጥ ነው ብዬ ፈገግ አልኩ። ግን አስክሬኑ ከቤት ሲወጣ አንዴ ስናፕ አደርጋለሁ አለችኝ። እንኳን አስክሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ እሺ፣ ታጥቦ ጭቃ አልኳትና ተነስቼ ቦታ ቀየርኩ። ከሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የእጮኜ የገላን ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበኳት ነው ስትቆይብኝ፣ ጊዜ እማሬ አልኋት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው። ወይ ስኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው። በፎጣ ገሏን ሸፍና ብቃለችና ይኸው መጣውልህ ብላ አልጋው ጠርዝ ላይ ቆመች እና እንጂ ውስጥ ገቢ ምንድን ነው እሱጋ የቆምሽው አልኳት። የተቅለሰለሰች አንዴ ቦክሰረን አውልቀውና ስናፕል አድርገው ግራ ገብቶኝ እንዴ ምኑን? በጣቷ ወደ መሽኛ እየጠቆመች እሱን። ረመላመላ መላ መላ መላመላ ሰራ ተገኘ ቤት የሞላ እንዳንቻ አማረበት የኔም ገላ ሰው ኑሮ ተቃኝቶ እስኪዳላ ያለ ይኖራል መላ መላ።